ነይ፣ ተመልከች። ምንድን ነው እንዴ? መቼ ሲንጠባ ሳረሹም ነው? አዎ፣ ማዘሯ፣ ልጅሽ ነኝ። በረከት፣ የት ነበርክ? ቆይ፣ ስፈልግህ ነበር። እስር ቤት ሶጣ። ደግሞ አንቺ በጣም ብዙ ብሻል። ቆይ፣ ብዝረሽ ብዝረሽ እኔን ትረሺኛለሽ አንተ ማን ቆይ አውቀሽ። ቆይ ምንድነው ዛሬ የምትይው? እንደ ቆይ፣ ምንድነው ችግርሽ? ከዚህ በላይ ምን ላቅርብልሽ? ምን ማስረጃ ልንገርሽ? ቆይ ምንድነው ችግርሽ? ምንም አራበኝም፣ አልጠማኝም። የማንም እርዳታ አስፈልገኝ። ይሄ ሁሉ ስሰማ ያመንኩ እንዳይመስል። አንተ ሌባ፣ ታታልለይ ነው እንደማታጣ ባንቺ ምክንያት ግን በጣም ይጥ በቃ ይበቃሽ። እንደዚህ አትሉ። ልጄ ልጄ፣ ይቅርታ ይቅርታ። በቃ ይቅርታ ይቅርታ ይቅርታ፣ ልጄ በረከቴ

ዴቭ እና አደይ ተመልሰው ታርቀዋል። ታዲያ ዴቭ በዚህ ሁኔታ ላይ ለእሷ ሥራ የሚፈልግላትና መጀመሪያ ሕይወቷ መስተካከል እንዳለባት የነገራት፣ ቤተሰቦቹ እሺ እንዲሉት እንጂ ከእሷ ጋር ምንም አፍሮባት እንዳልሆነ ለእሷ አስረድቷታል። ከዛ በፊት ግን አደይ ያሰበችው ነገር ቢኖር ለቤተሰቦቹ እስካሁን ያልተናገረው ወሬ በእኔ ስለሚያፍርብኝ ነው ወይ ብላ ደንግጣ ነገሩ በጣም አስገርሟትና ስትጨነቅ የነበረው ለዛ ነበር ዴቭ ከዛ በኋላ አግኝቷት ሁሉንም ነገር ነግሯታል ለቤተሰቦቼ መናገር ለእኔ ምንም አይነት አይደለም ለእነሱ ተናግሬ አንቺን መምረጥ ብቻ እችላለሁ ነገር ግን ለእነሱ ከነገርኳቸው በኋላ እሺ እንዲሉ ነው እንጂ የምፈልገው እኔ እሷን ተዋት እንዲሉ ስለማልፈልግ መጀመሪያ እኔና አንቺ መስተካከል አለብን ለዛም ነው ስራ ፈልጌልሽ በስርዓት ስራውን ካገኘሽ በኋላ ለቤተሰቦቼ ብነግራቸውም አሁን ያለሽበትን ነገር ስለሚያውቁ ሊፈቅዱልኝ ስለሚችሉ ነው ይሄ ነገር ለሷም ማሳማኝ ነበረ። በዚህ ሁኔታ ላይ ግን ከጀርባው ያሉትን ጠላቶች እንዳለ አሁንም ቢሆን እያስጠነቅቃቸው ነው። ለፍቅር የፍቅር ጓደኛም ቢሆን ከዚህ በኋላ ከሱ ጋር መታየት እንደማትችልና ምንም አይነት ምክንያት ካገኘባቸው እንደሚጣላቸው ተናግሯል። አሹም እዛ ቤት ውስጥ ከሮማኔ ጋር አንድ ላይ ሆኖ ስራቸውን ጀምረዋል። ሮማኔ እዛ ቤት ውስጥ ስራዋን መስራት ብትጀምርም ግን አሁንም ቢሆን ፍቅር እና ጓደኛዋ እሷ ላይ ተንኮል ማሰባቸውን እንዳልቀረም። እናትየው በግልጽ የሆኑትን ነገሮች ማወቅ አትችልም። ሮማኔም ቢሆን በዚህ ሁኔታ ላይ ለእናትየው እንደዚህ ያደረጉኝ ብላ እንኳን መናገር ስለማትችል ፍቅር ገና ከመጀመሪያ ቀኗ እሷ የምታድርበትን ቤት ፍራሹን ልትወስድባት አስባለች። ምን ላይ ልተኛ ነው? ምን ያህል ጨካኝ እንደሆነች በዚህ ማወቅ ትችላላችሁ። ፍቅር ከዚህ በኋላ ባላት ቅናት በጣም ስለምትናደድ ሮማኔም እዚያ ቤት ውስጥ በሰላም እንድትኖር አትፈልግም። እንዲሁም ይባስ ብሎ የጓደኛዋ ቤት ሄዳ ልብስ እንኳን እንድታጸዳ ስትነግራት ነበረ። ሮማኔ ግን እንደሌላው አይደለችም። እሷ ኩሩም ጭምር ስለሆነች በገንዘብ እንደማትገዛ ግልጽ ስትነግራት ነበረ። ሮማኔ ግን ሌላ የሚያስጨንቃት ነገር አለ። ምን ያህል ልትቀጥል ትችላለች እዚያ ቤት ውስጥ ምናልባት ሰዓት ችለው ቀርታ ከዚህ በላይ ተንኮል ከሰሩባት ምትችለውም ስለማይሆን ከዛ ቤት ውስጥ ለቃም ልትወጣ ትችላለች። ባቡሬ ባቡሬ እናቱ እንድታስታውሰው ምንም ያህል ነገር ጥረት እያደረገን ያለው ባቡሬ ግን አያውቀው አንድ ምስጢር አለ ከእናቱ ጋርና አሁን አባቴ ነው ብሎ ከሚያስበው ሰው ጋር አንድ የተደበቀ ነገር እንዳለ መጨረሻ ላይ ያውቋል። እናትየው እንግዲህ አባትየውን ልጅ ኔቲ ወሰድከው ብላ ስታወራው የራሷ ልጅ ብቻ እንደሆነ አድርጋ ነው የምታስበው። ስለዚህ ቅምጥል ትክክለኛ እህቱ እንዳልሆነች በዚህ ሊረዳ ይችላል። ግን ትክክለኛ ሚስጥሩ ምን ይሆን? እዛ ቤት ውስጥ የፍቅር እናት እንግዲህ አሁንም ቢሆን ፍቅር በምታደርገው ነገር ብዙም ደስተኛ ስላልሆነች የፍቅር ጓደኛ የሆኑትን እንዳለ ከዛ ቤት ማስወጣቱን ጀምራለች። ሁለተኛዋ ጓደኛዋም ቢሆን እዛ ቤት ውስጥ መመላለስ እንደሌለባት ተነግሯታል። ፍቅር ግን ተደብቃ ሮማኔን ስታስፈራራትና ይባሱንም ብሎ እዚህ እኔ አርግ የምልሽን ብቻ ነው ማድረግ ያለብሽ እያለችም ስትነግራታለች። አለች። ሮማኒ በዚህ ሰዓት አንድ የተረዳችው ነገር ቢኖር ከዚህ በኋላ ከእሷ ብዙ ጭካኔዎች ሊደርስባት እንደሚችል ነው። ባቡሬ እንድድሚል ከሊሊ ጋር ሆኖ አባታቸውን ሄደው በተራ በተራ መንከባከባቸውን ይዘውታል። እዛ ቤት ውስጥ ቡናም እያፈሉለትም ቢሆን አባትየው ግን የቅምጥል ነገር ገርሞታል። እንዴት እኔን ጥላ እዛ ድረስ አንድ ወንድ ተከትላ ትሄዳለች? ቅምጥል እዛም ከሄደች በኋላ መልሳ ደውላ እንኳን ሰላምታውን እንዳልጠየቀችውም ጭምር ሲነገሩት እነ ሊሊ የሷን ነገር ቀለል ለማድረግ ሲሉ እኛ ጋ ደውላ አንስላንት ነው የምጠይቀን ብለው ሲያወሩት ነበር። በሳቃቸው መሀል ግን ሊሊ እየተረዳች የመጣችው አንድ ነገር አለ። መሀላቸው ያለ አንድ ጸብ እንዳለ ተርታለች። የባቡሬ እናትና አባታቸው አንድ ሚስጥር አለ። ሚስጥሩን በትንሹም ቢሆን አውቃለች። ባቡሬ ትክክለኛ የእሷ አባት እንዳልሆነና ከሌላ ቦታ እንደተወለደም ጭምር። በዛ ሰዓት እናትየው ያጠፋችው አንድ ጥፋት አለ። ከሌላ ወንድ ጋር በምትሆኑበት ሰዓት ላይ አባት ተብየው ከቤት እንዳስወጣትና ብዙ በደል እንዳደረሰባት ተረዳ። ይባሱም ብሎ ሁሉን የማያውቁት አንድ ጥፋት አለ። ለዛም ይቅርታ እያለች ስትጠይቀው መቼም ይቅር እንደማይላት ሁላ ስትናገር ነበር። ባቡሬ ግን ለሷ ትርጉም ያለው ሰው ነው። በዚህ ሰዓት በሱ ምክንያት ነው በሰላም ያለችው እንጂ ልትመለስ የምትችለው ባቡሬን በሰላም እንድታገኘው ብቻ ነው የምትፈልገው። ትክክለኛው ባቡሬ ግን አጠገቧ ሲደርስ እሱ እንዳልሆነና ሊሸውዳት እየሞከረ እንደሆነ በተደጋጋሚ ጊዜ ትናገራለች። ሌላው ለሊሌ የተናገረችው ነገር እኔ አሁን ላንቺ አልነግረሽ ብዙ ምስጥሮች አሉ አፍ የሚያስይዙ ከአባቷም ቢሆን ይህንን ሰምታለች። ምን ይሆን መጨረሻ? ላይ እንግዲህ ይህንን ሁለቱ አንድ ላይ ተገናኝተው ሲጨቃጨቁ በነበረበት ሰዓት ላይ ባቡሬ አጠገባቸው ሆኖ ነገሩ ግራ እየገባው እያየ ነበረ። ባቡሬ በዛ ሰዓት የሚረዳው እሱ ትክክለኛ አባቱ እንዳልሆነና ሌላ ትክክለኛ አባት እንዳለው። በስተመጨረሻም እንግዲህ የዴቭና የአደይ ጉዳይ አሁን ላይ ሁለቱ አንድ ላይ ወደዛ ቤት ውስጥ መግባት እንደማይችሉ አደይ ተመላልሳ እዛ ቤት ውስጥ እናትየውን ስጠይቃት በክብር እንደምታወራትና እንደውም ከዚህ ቤት መጥፋት እንደሌለባት እየተነገራት ነው። ዴቭም ቢሆን አጠገቡ ያሉትን ጠላቶቹ በግልጽ አውቋል። ፍቅርና ጓደኛዋን ያስጠንቅቋቸዋል። እኛ ሁለታችን በምናደርገው ምንም አይነት ነገር ቢኖር የእንዳችሁን ተንኮል እኛ ጋር ደርሶ ባየው ከእናንተ እጅ አልወርድም። ስለዚህ ብትጠነቀቁ ይሻላችኋል። አሹ ከሮማኔ ጋር እዛ ቤት ውስጥ ስራውን ጀምሯል። ያው ከሮማኔ አጠገቡ መሆኑ ደስ ቢለውም ግን እዛ ቤት ውስጥ በፍቅርና በጓደኛዋ እየተሰቃየች እንደሆነ ማያቅም ሆማን ምን ያህሉን ደብቃ ልትቆይ ትችላለች? ቀጣዩን ክፍል ኮሚኒቲ ፖስት ላይ ሙሉን ስለምንለቅላችሁ ወዲያውኑ እንዲደርሳችሁ ይሄንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ወዲያውኑ እናንተ ጋር ቀደም ብሎ ይደርሳል። በዚሁ አጋጣሚ የግል ስራዬን አስተዋውቃችኋለሁ። ቀንጭብ ያለች ቪዲዮ አለች። እዚህ አጠገብ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔም በቴሌግራም በዋሳፕና በየሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ትችላለን። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረሱ ነው። ከአዲስ አበባ ውጭ ለሚገኙ ሰዎች ግን ሁለትና ሶስት ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ፣ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዚያውም ደግሞ አንዳንዶቹ ለእምነት ብለው አንድ ትንሽ እቃ ያዙና ያንን እንዳደረሱላቸው ሲያውቁ በዚህ መልኩ ሌላዎችንም እቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተ የምትፈልጉት እቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል። ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ለምጣታቸው የፈለገው ማለት ነው። እሰግናለሁ በጣም አሪፍ ነው፣ ይገዛለሁ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉንም። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ስንት ብር ነው? በገንዘብ ትችላለ። ይሄኛው ስንት ነው? እና ስንጂቢ ነው? እንዴት? ና፣ ሰላም አለት ነው። ሰላም ያንተንም የምትን የሳንም የሁሉንም ባንዴ አስገባዋለች። ችግር የለም። ያኔ አንተ ምሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ፣ እስቲ እና አጣራሽ። ብዙ አይነት ነው ያለው ግን ይሄንን ነው ተደረደረኩልክ እንትን ያልኩት ሌላ ኮንቴክስት ለቦል አምጣው እና ከዛን አንተ ጋር ከኮሻንጣው ማለት ነው። ከዛ በኋላ አንድ ላይንም መሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርህ ነው። ዋሳፕ ላይ ልክ ለልክ ይልሃለሁ የሰውዬውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድ ነው፣ እሱን እስቲ አንተ እዩ። ከዛ እሱን ካመጣ በኋላ ትደውለልካለች። ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከእኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነምኝ ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው ሦስት እና አራት ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደር እና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከእኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕና በኢሞ እዚህ ፊትለፊት ላይ የምታዩት ቁጥር፣ በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።